ወሃቢያ ማለት እንግዲህ ሙተህም ኖረህም የማይተውህ ቡድን ነው እና ብዙዎች በዚህ ሰዓት ያሲን ኑሩ ይቅርታ ወጥቶ መጠየቅ አለበት እያሉ ነው። ሙፍቲ በአንድ ወቅት ካስታወሳችሁ ጉዱን አወጣዋለሁኝ፣ ጉዱን እዘረግፈዋለሁ ብለው ነበረ። ወላሂ እኔ የምላችሁ በሰሞኑ የተዘረገፈ ጉድ ብቻ ሳይሆን ጉዳ ጉድ ነው። እጅግ በጣም ነው የሚገርመው። እንግዲህ ትላንት ላይ ያሲን ኑሩ በኹጥባ መድረኩ ላይ ማለት ነው መጅሊሱ ከሙፍቲ ቤተሰቦች ጋር ተነጋግሮ የቀብሩን ቦታ እልባት የማይሰጥ ከሆነ ሙፍቲ ወደ ሙስሊሞች መቃብር ሄዶ የማይቀበሩ ከሆነ ወደ ኮልፌ ማለት ነው ዝም አንል ማለት ተከትሎ፣ አሁን ላይ ይህ ንግግሩ እጅግ ከባድ የሆነ ተቃውሞን አስነስቶበታል ህዝብ በሙስሊሙ እጅግ ከሚባለው በላይ አስቆጥቶ እጅግ መነጋገሪያ ሆኖ ውሏል ማለት ነው። ይህንንም አስመልክቶ ማለት ነው በዚህ ሰዓት ሀሰንታጁን ጨምሮ ሌሎችም ማለት ነው ምላሽ እየሰጡት ይገኛሉ። ኡስታዝ ሀሰንታጁ ፌስቡክ ላይ ከጻፈው በትንሹ ላምብላችሁ። ኃላፊትና የጎደለው ሃሳብ፣ የህውከትና የብጥብጥ ጥሪ፣ የሰብአዊና ህገ መንግስታዊ መብት ጥሰት፣ በማስተዋልና በአደብ ያልታሹ እንዲህ አይነት መልእክቶች የመስጂድ ሚንበሮችን አይመጡንም። ብዙ መዘዞችንም ማምጣታቸው አይቀሬ ነው ሲል ረዘም ያለ ጽሑፍ ጽፏለ ማለት ነው። ኢትያጅ ዑመር ኢድሪስ የት የሚቀበሩ የት የሚወክሉት ሙስሊሙን ማህበረሰብ ነው እንጂ የወሃቢያውን ቡድን እንደማይወክሉ ይታወቃል ማለት ነው ሰዎች ከሚገባቸው ገብተው ማለት ነው እዚህ መቀበር አለባቸው፣ እዚህ ጋር መቀበር የለባቸውም ማለትም አይችሉም ማለት ነው። ሙፍቲ ሃጂ ወመጅሊስ በሃያትም እያሉ እንኳን ከባድ የሚባል ግፊት፣ መገለልና እንግልት፣ ትችት ሲገጥማቸው መኖራቸው ይታወቃል ማለት ነው። እና በርካቶች አሁን ላይ በሀያት እያሉም ከሞቱም በኋላ ሊተዋቸው አይችሉም። እናንተ ምን ትላላችሁ በዚህ ዙሪያ? ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሀል ያለው ልዩነት ቅርንጫፋዊ አሊያን ፍቅሃዊ አህካሞች ናቸው። ቆይ ለምንድን ነው የምትከፋፈሉ? ለምን? ኧረ ተውን ተውን ሲጀመር ሙስሊም አንድ ነው። ሙስሊም አንድ ነው አልሐምዱሊላህ። ግን በሰሞኑ ሙስሊምና ወሃቢያ የሚባለው ሁለቱ የተለያየ እንደሆነ ራሳችሁ ምንም ሳንላችሁ በራሳችሁ ጊዜ ወጣችሁ ለትንሹም ለትልቁም ማሳውቃችኋል። እናመሰግናለን። እዚህ ጋር ደግሞ ሙፍቲ ስናስብ አሁን ማና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይህን አና ለባብስ ትውልድ ሲጠባ ዝም ብለናል። ናይ አባታችን ሙፍቲ ሀጅ ዑመር ኢድሪስ የቀብር ስነ ስርዓት አላህ ይዘንላቸውና ማንንም ሙስሊም አልከፈልም። እንደውም አንድነታችንን በደንብ በሚገባ ጎልቶ አሳይቷል። ነገር ግን ጭንብላችሁ የናንተ ተገልቶ ወሃብያ ማን ነው ሙስሊሙ ማን ነው የሚለውን ሌላ እምነት ወገኖች እንኳን እስከሚረዱ ደረጃ ድረስ በራሳችሁ ሰዎች ማለት ነው ራሳችሁ ሚንበራችሁ ላይ እየወጣችሁ ስለተናገራችሁልን እጅግ አድርገን ከልብ እናመሰግናለን። ሚንበሮቻችን የፖለቲካ መስበኪያ ሆኖ መታየታቸው እጅግ በጣም ቢያሳዝንም ግን አልሐምዱሊላህ ሙፍቲ ሀጂ ዑመር ኢድሪስ አላህ አሳውቋቸው የቀብር ቦታቸውን ኑዛዜ አድርገው መሄዳቸው እጅግ በጣም በጣም ትልቅ ነገር ነበረ። ምክንያቱም እነኚህ ሰዎች እንደሚያሳዩን ጥላቻ ከሆነ ሌላ ቦታ ተቀብረው ቢሆን ሙፍቲ ሀጂ ዑመር ኢድሪስ ቆፍረው እንደማያወጧቸው ምን ማስተማመኛ አለን ማለት ነው። እጅግ በጣም የሚያሳዝነው በዚህ ልክ ጥላቻ እያሳዩ ባሉብን ሰዓት ያሲን ኑሩ ትናንት ኹጥባ ላይ ተገኝቶ ያስተላለፈው መልእክት ካስከፈ በጣም በጣም የሚገርም የሆነ ነው ትንሽም የሚቆነጠጠው ሰው የማይናገረው መልእክት ሲናገር ነበረ። ተው ላላህ ብላችሁ ነው። በዚህ ልክ የሰው ልጅ እንዴት ማስመሰል። ለምን ሞት አለብን አይደል እንዴኛ? ሞት የለ እንዴ? መቸም አንዘወትርም። ለየትኛው ሀያት ብለን እንደዚህ አመሳስለን ያልሆነን እውነት አውርተን አላህን ብንፈራ ምን አለ? እስኪ ለማንኛውም እቺን ቲክስ ሰምተን እንመለስ። አባታችን ሙፍቲን ስናስብ አሁንም አና ልባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈለን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ቢሰጠው የሚገባ ጉዳይ ይሄን አናለባብስ ትውልድ ሲጠባዝም ዝም ለናል። ነይ እናከብራችኋል እንወዳለንና እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባል፣ አባታችን ዱዓ ማረግ ነውኛ ምንፈልገው። ይሄ መታረም ይኖርበት። ሶስተኛ ነው እንግዲህ፣ ምን ማለት ነው? ቆፍረን ሙፍቲ አውጥተን ሌላ ቦታ ውስጥ ደምዘው ማን ነው ኮልፌ እንቅበራቸው? ሱብሃንአላህ! አይሄ ወላሂ ወላሂ ነው ምላቹ። ህብረተሰቡን ኡማውን ቀብር አምላኪ ብሎ መፈረጅ እኮ፣ ቀብር ያመልካል ሌለበትን እንዴት ትጭናላቹ? አላህ አናትፈሩ? ማን ነው እስኪ ቀብር የሚያመልከው ሲጀመር ሲጀመር እሳቸው ለወደ መቃብር ቦታ እንዲዞርላቸው ኑዛዜ አድርገው ተፈራርመው ነው ጨርሰው ይሄዱታል። እንዴ የተቀበሩበት ቦታ መቃ የመቃብር ቦታ ነው። ይገርማል። እዚህ ጋር ይሄንን ካያችሁ የእብኑ ተይሚያ ሼኻችን ሼኹል ኢስላም ብለው ቁጥር አንድ ሼኻቸው ለብቻውን የተቀበረው እሱ መጀመሪያ ቆፍሩ ቀይሩና፣ ቦታውን ከኛ ጋር ታወራላችሁ። ዘመናት አልፎ ተሻግሮ ሀዘኑ እንደዚህ ዛሬ